በ2025 የአፍሪካን አስር ምርጥ ከተማዎች ያወዳደረ አንድ ቻናል ስለ አዲስ አበባ ያለውን አራት ነጥቦች አነብላችኋለሁ። ምን ይላል? አዲስ ኢዝ ኖት ጀስት ፖለቲካል ካፒታል ኦፍ አፍሪካ ኢት ኢዝ ዘኢንፍራስትራክቸር ካፒታል ኦፍ ሞሜንተም ነው የሚለው። ልባድርጉ የመንደርደር ወደፊት የመሄድ የመቅደም ካፒታል ነች ነው ያላት

ሲቲ ኢዝ ኖት ጀስት ቢልዲንግ ኢንፍራስትራክቸር ኢት ኢዝ ቢልዲንግ ኮንፊደንስ። በመጨረሻ ምን ይላል? አዲስ አበባ ኢዝ አፍሪካስ አምቢሸስ ክላይምበር። አዲስ አበባችን በዚህ ደረጃ ሄዳለች። ከሰባ በላይ የሚሆኑ ከተሞቻችን ይህን መስመር ተከትለዋል። ገጠሮቻችን ይህን ጀምረዋል። ኢትዮጵያ በተስፋ ነው እየሄደች ያለችው። ነዋሪዎቻችን፣ የአዲስ አበባ ከተማ ነዋሪዎችም ይሄ ደስታ ይታያቸዋል።